ዛሬ እኮ የእኔ ቀብር ተስፋ ተሰጥቶኝ የእኔ ቀብር ዋስትና አግኝቼ ስለ ሰዎች ቀብር ነው የምንጨነቀው። አጂብ ነገር ነው። አልሐምዱሊላህ መንች እንደዚህ አይነት ደረጃ የደረሱ ወንድሞቻችን እድለኞች ናቸው። ለእኛም ዱዓ ያደርጉልን። ሌላ ምን ይባላል? ሰውዬ ሁለት ልጆች አሉት እና ሁሌ ግን በሰዎች ማሾፍ ልምዱ ነው፣ ያላቅጣል በሰዎች ላይ። ሁለት ልጆች ግን አሉት አንድ አይነ ዓማ በመንገድ ሲያልፍ ለከፈው አይነ ስውር ተሰድቦ ለሰዎችን ለማሳቅ አላገጠበት። ሶስተኛ ልጁ አይነ ስውር ሆኖ ተወለደ። በጣም ቀልቡ ተሰበረ። ልጁ ጋር እንኳ ረጅም ጊዜ ማሳለፍ አይችልም። በቃ ገብቶታል የት ላይ አላህ የፈተነው እንደሆነ ማለት ነው። በጣም ቀልቡ ተሰበረ። ለረጅም ጊዜ ስድስት ዓመት እስኪሞላው ድረስ አብሮት አይሆንም። ለእናቱ ሰጥቷት ማለት ነው። ምክንያቱም ያስታውሰዋል የሆነ ነገር ገብቷል። ሰውየውም በጣም በቃ እንትን ሆኗል፣ ቀልቡ ተሰብሯል ማለት ነው። የሆነ ከእለታት በአንዱ እናትየዋ ገበያ ምናምን ትሄድና ቤት ውስጥ ትተወዋለች፣ አባትየው እንክብካቤ እንዲያደርግለት ለልጁ ማለት ነው ጁማዓ ነበር እና አባባ መስጊድ ውሰደኝ ሰደኝ ይለዋል። ተነቀጠ። ይልጅ ይሰግዳል እንዴ? ያለ መስጊድ ማን ይወስድ? እስከ ዛሬ ያለው እናቴ ትወስደኛለች አለ። መስጊድ ሲሄዱ ሱረቱል ካፍ በሕፍዝ ይቀራለት ነበር። ሐፍዛ ለልጅ ቁርአን። ልቡ ተጠገና አልተጠገና። ከዛ በኋላ ተውባ አደረገ ሰውዬ። ከዚህ ልጅ ጋር ያለው ግንኙነት በጣም ጥብቅ መሆን ጀመረ። በቃ አላህ ካሰው ፈለ ወላ ማለት ተሰበረ። ከዛ ደግሞ አላህ ተጠገነው። አላህ ረሂም የሆነ ጌታ ነው። ሀታ ጀባቢራዎችን ዛሊሞችን ሲቀጣቸው እንኳ እንዲመለሱ ነው። አላህ እኮ ረሂም የሆነ ጌታ ነው እንጂ ዝም ብሎ ማጥፋት አይደለም። እንዲመለሱ ነው። ሪሳላ እኮ ነው መልክት ነው። ተመለሱ፣ መንገዳችሁ ስተት ነው፣ አትበድሉ ሰዎችን። መጥሪያ ነው ማስታወሻ ነው። ያች ቁንጠጣ አንቅታው የሚመለሳል። ሞት ከመምጣቱ በፊት መልክት አይልክም ነፍስህን አዘጋጅ የሚል ማስታወቂያ ያደርስህም። ዝም ብለህ ትሄዳለህ በጸጥታ በድንገት ልክ አላህ እንደ ጻፈው። እና በጣም የሚያስፈራው ነገር ማንምንም ካንተ ጋር አትወስድም። ማንም ሊረዳህ አይችልም፣ ሀብትህም፣ ዝናህም፣ ቤተሰብህም እንኳን። ከአንተ አጠገብ የሚቆመው ብቸኛው ነገር ስራዎችህ ናቸው። ውስጥ ያለው ሰውዬ በጣም የሚመኘው ነገር ምንድን ነው ብላችሁ ታስባላችሁ ብሎ ጠየቁ ተከታዮቻቸው። በጣም የሚመኘው ነገር ሁለት ረከዓ ነው ብለን እናስባለን አሏቸው። እሺ እሱ አልቻለም፣ እናንተ ስገዱ አሉ። ይህ ሰውዬ አልቻለም፣ እድል የለውም አይደለም። እናንተ እድል አላችሁ። ቀብለ ፈዋቴል አዋን፣ ጊዜው ከማለፉ በፊት በቃ እናንተ ተጠቀሙበት። የመጀመሪያዎቹን ተምሒስ ደረጃዎች ዱንያ ላይ የሚያልቁትን ለመጠቀም መሞከር ብልህነት ነው የቅባ የሚባለው የመጀመሪያው ላይ ለማለፍ ወደ ቀብር እንዳይሄድ ቆሻሻችን ከዛም አልፎ ቅያማ ሀውል ላይ እንዳይቆም ከዛም አልፎ ደግሞ መጨረሻ ላይ በጀሃነም መጠሃራት ያለበት ቆሻሻ ይዘን እንዳንሄዳላት ከዚሁ አራግፎ መሄድ ነው ነው በምን በእስትግፋር በተውባ በመልካም ሥራ በሙሲባ ላይ በመሰበር ከሙሲባ አጅርን በመጠበቅ እዚሁ ዱንያ ላይም፣ የመጀመሪያው ላይ ሰው ሰው ነዋ። አላህ ደግሞ አላህ ነው። ሰው ድንበር ሲታለፍበት ይጎዳል። አላህ ግን ገኒይ ነው። ጨው ለራስ ስትል ጣፍጥ፣ አለያ ግን ድንጋይ ነው ብለው የወረወረሃል ነው። አይደል የሚባለው። ሰው ማዕስያ በመስራቱ አላህን በማመጹ።

መላእክትም እያንዳንዱን ዝርዝር እየጻፉ ነው። ታዲያ ጥያቄው አሁን ስላንተ ምን እየጻፉ ነው? ሞት ለትልቆች ብቻም አይደል። ሐሰኑል በስሪ ሽማግሌዎቹ እዚያው ምን ይሉ ነበር? እናንተ ሽማግሌዎች ወይ አዝመራ ከደረሰ ከበቀለ በኋላ መታጨድ እንጂ ምን ይቀረዋል? ምን ትጠብቃላችሁ ይላቸው? ወጣቱ ደግሞ እንዳይዘናጋ ሽማግሌ እስክሆን፣ ፋብሪካውን እስክጨርስ፣ ፎቁን እስክጨርስ፣ ቢዝነሴን አቅጣጫ እስካዘው ብሎ እንዳይዘናጋ፣ ለወጣቱም ዞር ይሉና እናንተ ወጣቶች ሆይ አዝመራ ለምርት ሳይደርስ ውርጭ እንደበላው አይታችሁ አታቆም እንደ ይሏቸው። ሞት ሲመጣ ህፃን አይመርጥ፣ ሽማግሌ አይመርጥ፣ ትልቅ ትንሽ ለሁሉም ይላካል። የተወሰነ ጊዜ አለው፣ የተወሰነ ቦታ አለው። ዝግጅት ይፈልጋል። ውስ ራሳችንን ሂሳብ መስራት የሰው ዕዳ ካለብን ጥግ ማሳዝ ለቤተሰብ ያልነገሩን ያልጻፍነው ካለ ጥግ ሳዝ ይፈልጋል። አላህ ሁላችንን ይዘንል። አንድ ሰከንድ ያንተን ወንጀል አላህ ቢያሳይብ ብላስ ትቆም ነበረ ሰው ፊት። ይሄ የተከበረ አንተ ትልቁ ዛሬ ሰው ሁላ የሚወድህ በጣም ሰዎች ሁላ በቃ የሚያገኑህ የሚያወሩህ ሰውዬ፣ አንድ ሰከንድ ያንተን ወንጀል አላህ ቢያሳይብ ብላስ በቃ ተሰትረ ማለት ፊት እንደ ፕሮፐር ዱንያ ላይ ቢሰራ አንድ ሰው ያልፍ። አንድ ሰው የሰው ልጅ ተብሎ ማለት ወላ አንቢያ ወላ ማንም ነው ያልፍ አይደለም። ሶ ያንተ ተሰትሮ አይደለም። ያንተ ስራ ደግሞ ያ የተሰተርከውን መልሰ መሰተር፣ የሰውን ወንጀል አለማጋነን፣ የሰውን ወንጀል አለማካበር፣ ሰዎችን በወንጀላቸው እንዲሸማቀቁ አለማድረግ ያንተ የሪፕሬዘንቴሽን ከዛ መጀመሪያ ስንላክ ምድር ላይ ምንድነው አላህ የተወከል ነው ምኑ የምትወከል ይቅርታ አድርጎለህ ይቅርታ እንድታደረግ አንተ አይደል ትምህርቱ። አኔ ወኔ እንደዚህ ነው በራሴ አናሊስ ማስተምሩ። ትሞታለህ እኔም መሞት አለው። ግን ለሙእሚን ሞት መጨረሻ አይደለም፣ በር ነው በር ወደ እውነት ለሰራኸው ነገር አላህን እያስታወሰ ለኖረው ሞት ሰላም ነው። እሱን ለዘነጋው ሞት ፀጸት ነው።

እዚህ ዱኒያ ላይ ማለት ነው የሆነች ቃይዳ አለች፣ ህግ አለች። እሷ ህግ ደግሞ ምንድናት መሰለ ጊቬንድ ቴክ ነው የሚባለው። ሰው አንተ የሌለህበት ቦታ ላይ ሰው እንዲገኝ መጠበቅ የለብህም። ጥሩነት ከራስ ነው የሚጀምረው። ሁሉም ነገር ከራስ ነው የሚጀምረው። አንተ ጥሩ ሳትሆን ሰው ጥሩ እንዲሆንልህ መጠበቅ የለብህም። ምናልባት የሆነ ስራ ትሰራለህ። አሁን ላይ በዛ ስራህ ላይ የሆነ ኃላፊነት ልታጓደል ትችላለህ። ታማኝ ላትሆን ትችላለህ። ታጭበረብር፣ ታታልል ትችላለህ። ሰዎች እንደዛ አድርገህ አዋክበህ በምታገኘው ብር ላይ በረካን መጠበቅ የለብህ። እናትና አባትህ ደግሞ በህይወት አሁን ሊኖሩ ይችላሉ። እናትና አባትን የማታከብር የማትታዘዝ ሆነ ከሆንክ በኋላ ላይ ደግሞ አድገህ ትዳር ይዘህ ምናምን ከምትወልዳቸው ልጆች ይታዘዙኛል፣ ክብር ይሰጡኛል ብለህ መጠበቅ የለብህ። እዚህ ዱኒያ ላይ የሰጠኸውን ነገር ብቻ ነው ለመቀበል መጠበቅ ያለብህ። ያልዘራኸውን ለማጨድ እንደማጠብቀው ሁሉ ያልሰጠኸውን ለመቀበል አትጠብቅ። እንግዲህ የሞት መልአክ ሲመጣ ነፍስህ ፈገግ ብላ እንኳን ደህና መጣህ፣ ይህን ጊዜ እየጠበቅኩ ነበር የምትልበትን መንገድ ኑር። ሃይማኖተኛ ለመሆን ነገን አጠብቅ፣ ህይወት ሲረጋጋ ሰላትህን ለማስተካከል አጠብቅ። ያ ነገ ላይመጣ ይችላልና ዛሬ ተለወጥ፣ ዛሬ ስገድ፣ ዛሬ ይቅር በል። ምክንያቱም አንድ ቀን አዛን ለአንተ ይጠራል፣ እናም ሌላ ሰው ጀናዛህን ይሰግድበታል። አላህዬ ያማረ ዲን፣ ምቹ ዱንያ ተመኝቼ ከራህመትህ

ማረኝ ላለህ የምትመ አጽናኝ ላለህ የምታጸና የደከመን አበርትተህ የወደቀን የምታቀና። እኔም አልኩኝ ደካማ ነኝ አጽናኝ እባክህ ኢላሂዬ ሰቢት ቀልቢ ዓላ ዲኒክ። ዛሬ አሥራ አንድ ሰዓት ላይ አርሴናል ከማንቸስተር አለው ከተባለ ግን ገና ሰዓቱ ከመድረሱ በፊት ነው ሙስታዒድ ምን ነው ነው? አይደለም አያመልጠንም። አስሬ ሞባይል እያወጣን ይያወጣን ስንት ሰዓት ደረሰ እንላለን። ይጨንቃላ እንዳያመልጠን ምን የጀነት የጀሃነም ነው እንዴ አስር ትሰግድና፣ ገና እኩ ነው አልደረሰም። በቃ ከሚጨንቀኝ ትልና እዛው ገብተ አወለት ሰፍ ላይ ቁጭ ትላለ። እንዴ አስራ አንድ ሰዓት ለሚጀመር ኳስ ምን ነው አስር ተኩል ምን ከተተ ምን ችግር አለው? ሰላሳ ደቂቃ ቀደም ብየገባለው ሙራጃ አረጋለሁ ይባላል። የሳምንቱን በማን ሜዳ ነው ማን ያሸነፈው፣ ስንጎል ገባ፣ በጉዳት የተሰለፈ የቀረ አሁን በማን ሜዳ ነው፣ ውጤቱን መምሰል አለበት ደረጃችን የት ደርሷል? ይሄ ሁሉ ሙራጃ ይደራረጋል። ከጎን ደሞ ፈትዋ የሚሰጡ ወንድሞች አሉ፣ ትንሽ ዕልሙ የገባቸው የከበደንን እንጠይቃለን። እንደምንም ይጨንቀንና አስራ አንድ ሰዓት ሰዓቷ ትደርሳለች። ዳኛው መሃል ሜዳ ይገባና ፊሽካውን ይነፋል። እኛም ማእሙመን ብለን እንከተላለን። አንድ ረካ አንኳ አያመልጠውም እኮ ገጀምሪያም ነው ቀድመን የገባ ነው። ተመልከቱ፣ የኳስ ጉዳይ ኢኽላስ እንዳለን ራሱ ትልቁ ማረጋገጫ ኳሱ ላይ ምንድነው፣ ሜዳ ውስጥ ገብተን እኛም ጭምር እንጫወታለን። ለዚህ አይደል እንደ የምንወደው ዘጠኝ ቁጥር ተጫዋች በቀኝ በኩል እየሄደ ሳለሁ በዛ በግራ በኩል ለአስር ቁጥሩ አቀብለው፣ አይታየህም? እንዴት ትለዋለህ? እዚህ ሆነህ እንዴ አንተ በቴሌቪዥን መስኮት ነው የምታየው። እሱ ውጭ ሀገር ነው ያለው፣ ነገር ግን ቀልብህ ሜዳ ላይ ነው ያለው። በኢክላስ ነው የምትከታተለው። ተመልከቱ እንግዲህ ለኳስ ዘጠና ደቂቃ ምናልባትም፣ መጨረሻ አንተ የምትደግፈው ቡድን ሁሉ ተሸንፎ ሊሆን ይችላል። ተናደ ትወጣለህ፣ ጭራሽ ወያላ ተብለም ትሰደባለህ። ዘጠና ደቂቃ ታዲያ ለኳስ ያባከን ሰዎች ተውት። ዘጠናው ይቅር ለአስር ይካፈልና አንድ አስረኛው ዘጠኝ ደቂቃ ማታ ደሞ ልንተኛ ስንል፣ እስቲ ከጌታዬ ጋር ላሳልፈው የቀን ውሎዬ ምን ይመስል ነበር ዛሬ አላህ ዋጅብ ካረገብኝ ስንቱን ፈጽም ያለው ስንቱን ትቻለው ሐራም ካደረገብኝ ነገር ምን ያህሉን ተዳፍሬ ያለው ብለን ቆጥረን ከመተኛታችን በፊት ያረቢ ማረን ብለን እስትግፋር የምናደርግበት ደቂቃ ለምንድን ነው የምናጣው? ለኳሱ የተረፈው የአንድ ሰዓት ተኩል ጊዜ አስር ደቂቃ ለምንድን ነው ከአላህ ጋር ተውበት ለማድረግ የከበደን? እኔም እናንተም ነፍስያችንን ጠይቅ። አላህ ይታረቀን። ይህን ዓለም በምትለቅበት ቅጽበት ማንም ሊረዳህ አይችልም፣ ግን ለአላህ ከኖርክ ሌላ ማንንም አትፈልግም። ጌታችን አላህ ነው ያሉና ከዚያም የቀጠሉ እነዚያ መላእክት እንዲህ እያሉ ወደ እነሱ ይወርዳሉ። አትፍሩ ወይም አትዘኑ፣ ነገር ግን በተስፋ ተሰጥቷችሁ በነበረው ገነት መልካም ዜና ምግቡም ያልቃል፣ ስልጣኑም ያልቃል፣ ብሩም ያልቃል፣ ሁሉም ያልቃል። ለማያልቀው ህያት እንስራ። አላህ በሰጠን ንብረትም በሁሉም ነገር አልቀናአ ቢልየሲር ሚነል ማዒሻ በትንሽ ነገር ተብቃቅተን መኖር። አንድ ሁለተኛ፣ ከህያ ጋር የሚጋጭ ነገር ንግግር ይሁን አለባበስ ይሁን ማንኛውም ነገር መተው። ሁለት ልጆቻችንም፣ አደራ ይሄ ራስን ማጥፋት አንዴ ነው። ሰውየው ራሱን ሲያጠፋ የሚገላገለው ፊዚካሊ አንዴ ነው፣ ራሱ የሚያጠፋው ዙልም የሚሰራ ግን ማለት ነው። ኤቭሪ ሲንግል ሚኒት ኤቭሪ ሲንግል ዴይ እያንዳንዱ ደቂቃውን እያንዳንዱ ቀኑን እያንዳንዱ ሳምንቱን ውስጡን ራሱን በራሱ ቾክ እያደረገ ነው። ለእኛ አይመስለንም። ለምን መሰላችሁ? ውስጣችን ዲዛይን የተደረገው በዛ ነው። ለዛ ነው አላህ ምን ይላል ቁርአን ውስጥ፣ ወሃደይናሁ ነጅደይን ተመርከቱ። ወሃደይናሁ ጠሪቀተይን አይልም። ጠሪቀተይን ማለት ሁለት መንገዶች ማለት ነው። ነጅደይን ማለትም ሁለት መንገድ ማለት ወሃደይናሁ ሰቢለይን ሰቢሎች ሁለት መንገዶች መራ ነው አይደለም። የሚለው ምንድነው የሚለው? ነጅደይን ነው የሚለው። ለምን እንደሆነ ታውቃላችሁ? ነጅደይን ያለው ነጅደይን ማለት ሁለት ከፍ ያለ መንገድ ማለት ነው። ሁለት ከፍ ያለ መንገድ፣ ከፍ ያለ መንገድ ለምሳሌ አሁን የዚህ ህንፃ መጨረሻ ፎቅ ላይ ብትወጡ ወደ ታች ፉል ማየት ትችላላችሁ አትችሉም? ወደ ታች ፉል ቪው ነው ያላችሁ ፉል። ወሃደይናሁ ነጅደይን የተባለው ሁለት መንገድ ለሰው መርተኗል የተባለው የኸይር መንገድና የሸር መንገድ ነው። ሸሩም ኸይሮም ልክ ፎቅ ላይ ቆማችሁ ወደ ታች ግልጽ የሆነ እይታ እንደሚኖራችሁ ሸሩን ከይሩም ሐላሉን ሐራሙን በይን ነው ለሰው ልጅ ግልጽ ነው። ባይኔቸር ባይኔቸር ኢትስ ክሊር ነው ዙልም መጥፎ ነገር እንደሆነ ባይኔቸር። ይነውስ ልክ ፎቅ ላይ ቆሞ ወደ ታች ሁሉን ነገር ማየት እንደሚችል ነጅደይን ያለ ወደዛ ጣሪቀተይን አላለም ሰቢለይን አላለም ኖ ነጅደይን ነዋል። በጣም የሚገርም ነው። ከፍ ያለ ስፍራ ላይ ሆነ ሁሉንም ነገር እንደምታየው ነው፣ ግልጽ ነው ማለት ነው። ምንም የሚጋረድህ ነገር የለም። ምንም የሚጋረድህ ነገር ስለሌለ በዙልም ውስጥ የሚመላለሰው በልብ ውስጥ በአካል ውስጥ በሽታ ከባድ የሆነ ቫይረስ ይዞ የሚመላለሰው አታኪ ያደርገዋል። ፋይቲንግ ላይ ነው። ከዛ አላህ ከፈለገ እዚህ ምድር ላይ ቀጠው ወጣም ወረደ። ግን መሰመር ያለበት ነገር ምንድን ነው? አላህ የዘረጋው ህግና ስርዓት አልሱዊ በልኩፋሩ ማካኑ የፋይሉን ዙልምን ለራሰ ስትል ነው የምትጠነቀቀው ዙልምን ለራሱ ስት የምጠነቀቂው ዋይ ምክንያቱም ኢትዊልካምባክ ኢትዊልካምባክ ተመልሶ ይመጣል የዙልም ባህሪው ዩተርን ያደርጋል ዩተርን ማድረጉ ነው እዚህ ቻናል ላይ የምንለቃቸው ቪዲዮዎች የሚመቻችው ከሆነ የቴሌግራም ኮሚኒቲ ያለን እዚያ ኮሚኒቲ ላይ እርስ በርሳችን እንወያያለን ከአላህ ጋር የሚያቃርቡ እዚህ ላይ የማይለቀቁ ቪዲዮዎችን ጽሁፎችን የዓለሞች ንግግሮችን እንዲሁም የተለያዩ ነገሮችን እንለቅበታለን ሊንኩን ኮመንት ላይ ያስቀምጥላቸዋለሁ ገብታችሁ ፎሎ አድርጉ ያአላህ መከፋት፣ ማዘን፣ መጎዳት፣ ማልቀስ አልፈልግ ለፈተና ከሆነ ግን ብቻ በሰዎች እንጂ እንዳጠለኝ የራሴ ንባ ራሴው መጥረግ የሚችልበት አቅም ብቻ ስ በማይሆን ፍራቻ ጊዜህን አትግደል። አንዲት አይጥ ትመጣና አንበሳ ጋር እንዳትገለኝ አንዴ ላናግርህ አለችው እሱም ደግሞ እሽ ምንድን የምታናግርኝ አላት። አይጧም እኔ አንተን በአንድ ወር ውስጥ ገለሃሉ ትሏለች። አንበሳውን በጣም ይስቅና ማን አንቺነሽ የምትገኝኝ እኔን አላት። አይጧም አንድ ወር ብቻ ስጠኝ ጥለዋለች። እሺ ግን ካልገደልሽኝ እኔ የምገልሽ ይላታል። አይጧም በዛው ተስማምታ እሺ ብላ ተለያዩ። ከዛ በኋላ ይህ አንበሳ በመጀመሪያው ሳምንት በህልሙ አይጧ ስትገለው ያያል። ሁለተኛው ሳምንት ላይ ደግሞ ይህ ፍርሃት የሚባለው ነገር ወደ ውስጡ መግባት ጀመረ። በሦስተኛው ሳምንት ላይ ደግሞ በጣም ፍርሃት ሰውነቱን ከመቆጣጠሩ የተነሳ ምናልባት አይጧ ብትገለኝስ እንደው ያለችው እውነት ቢሆንስ ብሎ በጣም መፍራት ይጀምራል። በአራተኛው ሳምንትም ልክ እንደዛው በጣም ጭንቀት ውስጥ ገብቶ የሌለ በጭንቀት ሊፈነዳ ደረሰ። ከዛ ያ ወሩ ሞልቶ አይጧ ባለችው ቀን ላይ ከሌሎች እንስሳቶች ጋር ሆና ስትገባ አንበሳው ሞቷል። እንዲህ ነው ብዙ ጊዜ ሕይወታችን ላይ ሊመጡ የማይችሉ ችግሮችን ገና በመጡ ብለን በማሰብ ራሳችን የምንገል ብዙዎች ነን። ያ አንበሳ የሚመሰለው የአንተ የውስጥህ ጥንካሬ ሲሆን አይጧ ደግሞ የአንተ ፍርሃትና ጭንቀት ነች። ፍርሃትህ እንዲገልህ አትፍቀድ። የዛሬህን ኑር፣ ነገን ጥሩ ለማድረግ ልፋ። አላህ ስብሐነ ወተዓላ እኔም በተናገርኩት እናንተም በሰማችሁት ተጠቃሚ አድርገን። በቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ።